ያው እየተኮሱ ነው እንግዲህ። ጋይስ ሉኬት ውያ አፍሪካ ውያ አፕዚንግ ኢንሳውዝ አፍሪካ ዲስ ኢሰ ሳውዝ አፍሪካ ፕሪቶሪያ ሳንሳይድ ፍሮም ፕሪቶሪያ ሳንሳይድ ውያ አፕዚንግ ቱመች ዴአ ቢቲንግ አስ ዴአ ሹቲንግ አስ አለ ነው። ያው እየተኮሱብን፣ ሹት ያረጉ ነው አሉት፣ ሹት ያረጉ ነው አሉት። ያው እዚህ እየነፉብን ነው፣ እየነፉብን ነው። ተመልከቱ። በጭስ ቦምብ ነው እየመትነው አሉት። ያው እንግዲህ በጭስ ቦምብ ሰው ተቃጥሎ እየሸሸ ነው አለው። እንግዲህ አፍሪካ ላይ ነው። ስለዚህ አፍሪካ ላይ ነው ይሄ ነገር እየተከሰተ አለው። አፍሪካ ላይ ነው እየተከሰተ አለው።